ሰላም ቤተሰቦች እንዴት ናቸው? ደህና ናችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ትበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አንድ አፍራሰው ማለት ነው። በጣም ወዳችኋለሁ። ምታበረታቱኝ ላይክ አድርጉ። ላይክ ምንም አይከፈልበትም ሚቀኝነት ካልሆነ በስተቀር ማለት ነው። እኔ የታችሁ አረብ ሀገር ያለው የታችሁ፣ ባገኝ ባድግ ምን ችግር አለው? ምንም ችግር የለውም። የለው የሚቀንስባችሁ ምንም ነገር የለም። ኤኒዌይስ ዛሬ የመጣው እንግዲህ በብሩኬ ነው ጉዳይ ነው ማለት ነው። እንግዲህ ቡራዬ ማለት ነው። ቡራዬ ትላንትና ለካ ምስጢሩ ስለምታውቅ ነው። እንዳያሰድቡብኝ እንዳትሳደቡ፣ በልብስ ሰው በልብስ አይገመትም ስትል የነበረ ለካ ለምክንያት አድል ለማባት እንዲህ ልዩ ታሳቃል። ለካ አለባበሱ አለዛ ነው። ከመጀመሪያ ያስጠነቀቀን ማለት ነው። እኛ ምን አገባን? ሰው ምን ሳድቦኛ ባላ እኔ ባለጌ አይደለሁም። በርግጥ ባለጎች አሉ። ስጀምር ልጁታ ምንም አላጠፋችም፣ መፍታ ነው ያመጣት እሱ ነው። ስለዚህ ይህኔ የሰው ላይፍ ውስጥ መገብቼ ማቡካትም አልፈልግም። ሲቀጥል፣ የራሴ አስተያየት የተሰማኝ ወይም ደግሞ ለብረሽ ማኑ ሶሪ፣ ለቡራዬ እንግዲህ፣ እውነት ለመናገር ይሄ ስትራቴጂ ምንም አልገባኝ። ቡራዬ ከገባክ ንቃ ለማለት ይፈልጋሉ። በነገራችን ላይ እቺ ልጅም ካይሚ ልታርቅክ ነው እንጂ። ለአይሜ ልታቀራርብክ አይደለም። አንተ ስብክ የመጣ ገብቶኛል። ምን ታመጣልን እና አለን ምናምን ስትል ነበረ። እና አይሚዬ እሷ ለማናደድ እየተጠቀምክ ነው። ሰምታችሁ ከሆነ ጋይስ፣ ምን አለ መሰላችሁ ለምን እንዳመጣወት ምናምን ቲንጋር ወይም ደግሞ አስቡ ነው አለኝ። እኔ በጣም ገብቶኛል፣ በደምብ አይሚ ለማናደድ እንዲሆን ገብቶኛል። ግን እቺ ከአይሜ ጋር ማን ነው? ከሶሲ ጋር የሰራ ስህተት ነው የደገም፣ ከሆኑ ራሱ ማለት ነው ገባ። እሷን ለማናደድ እሷ ሆኔ ለማበሳጨት ያረኮ ነገር ትክክል አይደለም ብዬ አስባለች። ልጅ የዳኒ ጓደኛ ናት፣ ጓደኛ ናት ማለት የእሱ እነብጤ ናት፣ አለቀ። አንተን ተጠቅማብን ነው ጥታ የምትሄዱ። ይመናኝ፣ ይመናኝ ወንድም አለም፣ አንተ መልካም ልጅ ነ ለሴት ልጅ ያለ ክብር ትልቅነት ነው። እና ግን እቺ ልጅ አሁንም ትጎዳሃለች እንጂ አጠቅምክም። ቢያንስ ዝቅ ብለ ተሸነፈ እቅርታ ከምንም በላይ ነው። ሃይሚዬን እቅርታ ቢጠይቅስ በቃ አጥፍታል። ወይም ደግሞ ዳኒ እያሳየው ይሄ ይሄ ነው ውሸት ነው ብለህ ማስረዳት ነው። እና ምልላችሁ ፈልጌ ነው። በነገራችን ላይ እቺ ልጅ ህይወቱን ልታመሳቃቅል ነው እንጂ ልጠቅም አልመጣችም። ዳኒ ልኳት ነው ይመኑ በእርግጥ በፕሮግራም በተለያየ ነው የታወቁት እሱም ተናግሯል ግን እች ልጅ ከዳኒ ጋር ኮንታክትን አላት ብዬ አስባለሁ ለምን የበለጠ አይሚ ተስፋ እንድትቆርጥ በብሩኬ ለብሩኬ ማለት ያላት አመለካከት እንዲቀየር እንደዛም ደግሞ የበለጠ እንድትርቅ ነው የሚፈልጉ ገባቸው አይደለ ይሄ ልጁ አደገኛ ነው በነገራችን ለዳኒኤል የሚባለውና ምንም ሳስበው የዋ ነው ብዬ ነው ማስቦ። ማነው ነው ብሩኬ ማለት ነው። እና ብትነቃ አሪፍ ነው። አይሚን ለማናደድ ብለክ የበለጠ ይወትክ እንዳይመሰጋቀል በተለይ ደግሞ ካንተ ጋር የምትሄድ ሰው ብታመጣ ሳርፍ ነው። ከአይሚ የተሻለች ተሻለች ብትዋመጣ ኦኬ። ከተሻለች ገባቸው አይደለም እና በጣም ይደብራል። የተለያየ ፎቶ እየወጣ ነው የራቁቷ የሚኗ አረ ፓንትስ እስከሚታይ ድረስ የሚወጣ ራቁቷን አለ እና ያስጠላል። ለተመልካች ክብር ካለክ እንደዚህ አይነት ነገር ባታደርግ። በተለይ ደግሞ የትላንትና አይደለም ከሱ ቪዲዮ ከለቀቀ በኋላ የኛ አበሻ እንግዲህ እንዳለ የዳኒ ቲክቶክ ስር ስንገባ እሷ አለች። አበሻ እኮ እናንተ ገየተን ጀግና እኮ ነው አበሻ የሰው ጉድ ለማውጣት አንደኛ ጀግነት አስብልም ግን አንደኛ ጎልግሎ ጎልግሎ የልጅ ታ ፎቶ እንዳለ ያመጣ። ትላንትና ጨዋ መስላ በርግጥ ውስጧ እግዚአብሔር ነው የሚያውቁ። እናንተ በታይት ቅርሷ እስከምታይ ድረስ መጣች ማለት ነውና ግን ከቪዲዮ ከተለቀቀ በኋላ እች ልጅ ማናት ብሎ አበሻ ጎርግሮ ከንም ጭምር ጎርግሮ እንዳለ የራቁት ፎቶ አወጣባት። እንግዲህ እኔ ያላወጣን በርግጥ ይሄ ብቻ ነው ማመጣው። ወይኔ አምላክ እንደው ዘንድሮ ትግስት ይስጠኝና፣ አይሚዬ እንግዲህ ዛሬ ደግሞ ሸበላ ይዛት ይመጣለች። ኢማኑኝ ኢማኑኝ፣ ዛሬ ሸበላ ይዛት ይመጣለች። እሷም ስትፎክር ነበር፣ ጋይስ ስትፎክር፣ ከዚህ በኋላ አሳያለሁ እያለች ነበርና፣ እንግዲህ በዚህ ሁኔታ እውነት ለመናገር ህይወት አይቀጥልም ጋይስ፣ ተረጋጉ ተከባበሩ። በተለይ ደግሞ አይሚ ማለት አንድ ዓመት አይደለም አንድ ቀን ትልቅ ነገር ነው። ትላንትና በወንድማችን ቤት የኔ ስም እንዲያጠራ ስትል ነበረ። ሁለታችሁ ጥላት አይደላችሁም። እንደዚህ ባት አሪፍ ነው። እርስ በርሳችሁ ብዙ ክፉ ነገርም ደስ የምልም ነገርም አሳልፋችኋል። ከናንተም አልፎ ቤተሰብ ጋር ተገናኝተዋል እንጂ አላቅም። ከባድ ነው። ለማንኛውም ውዶቼ ነገሮቹን አረጋጉ ብትፈቱ ይመረጣል ቡራዬ ግን አለቦ ተግኖ ተገኘክ እና አትስደቡብኝ አልክ እንግዲህ ምን እናረጋለን እናንተ እኮ ለካ እንደምትሰደባ ውቀት ነው በአለባበስ ሰው አይገመትም ምናምን ስትል ነበር ስትሸፋፈን ነበር ለልጅቷ በቃ ልጅቷ እንዳትሰደብ አቤት ቡራዬ ተሸወርክ ትላንትና የሚያወራ ኮነ ጠፋ ጋይስ ፈርቶ ማለት ነው ወይ አምላኬ